እንኳን ለ1446ኛው የዒዳል አልአድሃ አረፋ በዓል በሰላም አደረሳችሁ። ከአዲስ አበባ 1000 ኪሎ ሜትር በላይ ተጉዘን በአፋር ክልል ኪልበት ይረሱ ወሰማ ወረዳ ተገኝተናል። እዚህ ወረዳ አካባቢ ማህበረሰብ በተለይ በርካታ የባህላዊ ምግብ አዘጋጃጀ ስርዓት ላይ ይታወቃሉ። ከዚህም ውስጥ በወንዶች ብቻ የሚዘጋጀው ሶላ ሀዶ የተሰኘ ባህላዊ ምግብ ይገኛል። ይሄ ምግብ አሰራር ከመጀመሪያ እስከ መጨረሻ ሂደቱ ምን ይመስላል ሚለውን ከአካባቢ ማህበረሰብ ጋር ቆይታ በማድረግ እናስቃኛችኋለን። አብራችሁን ቆዩ። ተመልካቾቻችን እንግዲህ የምንገኘው ወሰማ ወረዳ ነው። በዚህ ወረዳ ማህበረሰብ እንግዲህ ሶላ ሀዶ የተሰኘ ባህላዊ የምግብ ላይ በጣም ይታወቃሉና ከመጀመሪያ እስከ መጨረሻ እንግዲህ ይሄ ባህላዊ ምግብ እንዴት ነው የሚዘጋጀው ላይ ይሄ ምግብ ደግሞ ሁሌም የሚሰሩት ወንዶች ናቸውና ቆይታም ከነሱ ጋር እያደረገን ነው። አሁን አጠገቤ ምግቡን ከሚያዘጋጁት ውስጥ አንደኛው ይገኛል። ና እናመሰግናለን። ሶላ ሀዶ የሚባለው ባህላዊ ምግብ አዘገጃጀት ከመጀመሪያ እስከ መጨረሻ ሂደቱ ምን ይመስላል? በምን መልኩ ነው የምታዘጋጁት? እስቲ ያብራሉ። በጣም አመሰግናለሁ። እኔ ስሜ ጃብር ይባላሉ። የወሰማ ወረዳ ማህበረሰብ ነ ሶላ የሚጀምረው የመጀመሪያ አርፋ በዓል የሚዘጋጅ ነው እና ጀምረ ፍየሉ ይተረዳል። ከተረዳ በኋላ ይሄ አሉም የሚባለው ይሰራል ና በድንጋ የሚሰራ አሉም ይሰራል። የፍየሉ ስጋ ሶስት ቦታ ላይ ይከፈላል። አንደኛ የማስኪኑ ይዘጋጃል፣ ሁለተኛ ደግሞ የጎረቤቱ ይዘጋጃል፣ ሶስተኛ ደግሞ የአርፋ ያደረገው ሰው ይዘጋጃል። የአርፋ ያደረገው ሰው ሲጋው ለሶላ ላይ ይደረጋል። ሶላ ላይ ሶላ ሶላ ይምባል ላይ ይደረጋል። ከዛ ይጥበስ ይባላል። ከዛው ምንድሮም ይዘጋጅ ለዛ ሰት ላይ ይሳቱ ላይ ይደረጋል። ከዛ ከተበሰለ በኋላ ደግሞ ይበላል። ተመልካቾቻችን እንደሰማችሁት ይሄ ሶላ ሀዶ የሚባለው ባህላዊ የምግብ በቅድሚያ የሚዘጋጀው በወንዶች ነው። መጀመሪያ ያው ፍየሉን ወይ ደግሞ የሚታረደውን ፍየል ማዘጋጀት ነው። ፍየሉ ከታረደ በኋላ ይሄ ድንጋይ ይዘጋጃል። እነዚህ ክብ ድንጋዮች ይከመርና ይዘጋጃል። ፍየሉ እንግዲህ መግፈፍና ስጋዎችን መቆራረጥ እዚህ ላይ ነው የሚደረገው። ከመጀመሪያ እስከ መጨረሻ ይገፈፋል። ስጋው ደግሞ ያው አረፋ በዓል የእርድ በዓል ነው እንደሚታወቀው። ስጋው ሶስት ቦታ ይከፈላል። አሁን ቅድም እዛ ጋር ስጋ ስጋው ተከታትፎ በየቦታው ሶስት ቦታ ተቀምጦ ነበር። ይሄ ደግሞ የሚበስልበት ቦታ ነው። እሳቱ ተቀጣጥሎ መሀል ላይ ድንጋይ ይጨምርበታል። ድንጋዩ ፍም ከሆነ በኋላ እንጨቱ ወደዛ ይደረጋል። ይሄ በጣም ነው የሚያቃጥለው እሳቱ። እንግዲህ ይሄ ይሄ እንጨቱ ወደዛ ይደረጋል ማለት ነው፣ ወደዚህ እንዳይመጣ በሁሉም ሳይድ ወደዛ ይደረጋል ማለት ነው። ይሄ እንጨት በጣም ነው የሚያቃጥለው፣ በጣም ነው የሚለበልበው። ይሄ እንጨት ራሱ የእሱ መስሪያ ነው። በአፋርኛ ስልሴና ይባላል። ፍም የሆነው ድንጋይና እንጨቱን የሚያስተካክሉበት ማለት ነው። ይሄ ነገር ከተስተካከለ በኋላ ያ ለማብሰል የተዘጋጀው ስጋ መጥቶ ላዩ ላይ ይደረጋል ማለት ነው። ስጋዎችን እያነሳን እንጨምራለን። ነበልባሉ እንዳልኳቸው በጣም ያቃጥላል። ከዚህ በኋላ የበሰለው ስጋ እንደዚህ እያገላበጡ ነው የምናየው ማለት ነው። እንደዚህ እናገላብጣለን። ሲበስል ሲደርስ ተመልካቾቻችን ይኸውልህ እቺ እንጨት እንደዚህ ሹል ተደርጋ ነው የሚመቻቸው ለስጋ ለማገላበጥ፣ የበሰለውን ደግሞ ለማወቅ እቺ ነገር ትመቻቻለች። እንደዚህ ትደረግና እያገላበጥኩ ነው የምናየው ማለት ነው። አንድ ባንድ እናገላብጣለን። ለማገላበጥም በጣም ይመቻል ማለት ነው። አሁን ስጋው እንደምታዩት በስሏል። እንግዲህ አሁን የበሰለውን ስጋ ለን እናወጣለን ማለት ነው። እና ይሄ ስጋው እንደምታዩት በስሏል። እንግዲህ እንደምታዩት በጎን በኩል እያገለባበጥን ነበረ በጣም በስሏል። ከበሰለ በኋላ የተዘጋጀው ቅጠላ ለቅጠሉ ላይ አንድ በአንድ ይደረጋል ማለት ነው። አንድ በአንድ እናወጣለን ግን እናደርጋለን ማለት ነው። እዚህ ላይ ይሄንን ስጋ በሙሉ ወዴት እንወስዳለን? ወደዛ እንወስዳለን ማለት ነው። ተመልካቾቻችን አሁን ደግሞ ምግቡ ከመጀመሪያ እስከ መጨረሻው ተጠናቆ የሚበል የሚመገቡበት ቦታ ላይ እንገኛለን እንግዲህ እንግዲህ አጠገቤ የዚህ የወሰማ ወረዳ የምንገኝበት የወሰማ ወረዳ አስተዳዳሪ ይህ ፕሮግራም በማስተባበር እንግዲህ በዚህ ፕሮግራም ላይ አብረው ተገኝተዋልና በበዓል ቀን እንዴት ነው የምታሳልፉት በአብሮነት በመተሳሰብ በፍቅር ያለው ሁኔታ ምን ይመስላል በመጀመሪያ አረፋ በዓል ሲባል ደግሞ የእርድ በዓል ነው እርድ በዓል ደግሞ ሁሉም የሙስሊም ማህበረሰብ በፍቅር በመተሳሰብ የሚያከብር በዓል ነው። በዚህ በአፋር ማህበረሰብ የሚታወቅበት አንዱ የባህላዊ ምግብ ሶላ የሚባል አሁን እዚህ የምንበላው ነው አንደኛው። ይህን ደግሞ ከሌላ ለየት የሚያደርገው ደግሞ ወንዶች ብቻ የሚሰሩበት ጮም ሆነ ውሃ ማይገባበት በጣም የሚጣፍጥ ምግብ ነው። ከተሰራ በኋላ ደግሞ ማህበረሰቡ አንድ ላይ ሆኖ የሚበላበት ነውና በጣም በበዓል ጊዜ ብቻ ሳይሆን ደግሞ በወሰማ ማህበረሰብ ዘንድም ደግሞ በጣም የሚታወቅ ባህላዊ ምግብ ከሚባሉት ውስጥ አንዱ ነው። በአፋር ክልል ኪልበት ረሱ ወሰማ ወረዳ ተገኝተን በአፋር ክልል በጣም የተለመዱ ባህላዊ የምግብ አሰራር ስርአቶች ይገኛሉ። ከዛ ውስጥ ሶላ ሀዶ የተሰኘውን ባህላዊ ምግብ አይነት ከመጀመሪያ እስከ መጨረሻ አሰራሩ ምን ይመስላል የሚለውን ስናስቃኛችሁ ነበረን። ለኢቲቪ ለተጠናቀረው ዘገባ ሁሴን መሐመድ ከወሰማ ወረዳ